ፓስወርዱን ከረሳችሁ ወይም ደግሞ ስልኩን ከተዘጋ ማለት ነው። እንዴት አርጋችሁ ነው የምትመልሱት? ላሳያችሁ ማለት ነው። ኮድ ወደሱ እንዳይላክ ማለት ነው። ኮዱ እንዳተላከ ዛቤኩ እንትኮይኑ ማለት እና አብረን ቪዲዮ እንከታተል። መጀመሪያ ፌስቡክ ላይ እንገባለን። ፌስቡክ ላይ ከገባን እዚ ሰዎች ስራ ዘለዚ ሰለስተ ጭሕጋገለ እዚ ንነክእ ማለት፣ ከዛ ሴቲንግ ኤንድ ፕራይቬሲ የሚል እንነካለን ከዛ ቀጥለን ሴቲንግ ኦኬ። እዚህ ከነካን ከዛ እዚህ ደግሞ በሰማያዊ ወይም በአረንጓዴ ያለው ሲ ሞር ኢን አካውንት ሰንተር የሚለው እዚህ እነካለን። ከዛ እንዲህ ብሎ ይመጣል። ፓስወርድ ከጠፋችሁ ወይም ስም መቀየር ከፈለጋችሁ ወይም ደግሞ ስልክን መቀየር ወይም ደግሞ ፓስወርድ የፈለጋችሁ ፌስቡክ የተጠቀም ቅርታ፣ ፌስቡኩን አለ አልተደመሰሰም፣ ደግሞ ፓስወርድና ስልኩን ረስታችኋል ማለት ነው። ከዛ ምንድ ነው የምታደርጉት? መጀመሪያ ፓስወርድ መቀየር ከፈለጋችሁ እዚህ ፓስወርድ ያን ሴኩሪቲ ሙል ትነክታላችሁ ማለት ነው። ከዛ እንደዚህ ብሎ ይመጣል። ቼንጅ ፓስወርድ ይላል። እዚህ ነካለን። አማርኛ ብዙ አይችልም፣ ይቅርታ ግን በኮመንት ብዙ ስለተጻፈኝ ነው። በእንትን ማለት ነው። በዩቱብ በማርኛ ብትሰራው ምን ችግር አለ? በማርኛ በማርኛ ስላላችሁ ዛሬ ደግሞ ይባላሸታል ባላ ባላሸ በማርኛ ነው የምሰራው ማለት ነው። ኦኬ እዚ የኔ ስም አለዚ አንድ ጊዜ ክሊክ እናደርጋለን። ከዛ እንዲህ ብሎ ይመጣል ማለት ነው። ፓስወርድ ከረሳን ከዛ ምንድነው የምናደርገው? እዚ ፈርጌት ዩር ፓስወርድ የሚለው እንነካለን አንድ ጊዜ ከረሳን ማለት ነው። ኦኬ እንደዚ ብሎ ይመጣል። ከዛ ወደ ምንፈልገው ስልክ ወይም ኢሜይል፣ መጀመሪያ ግን ኢሜይል እናስገባለን ማለት ነው። ከዛ ፈርጌት አድርገን ፓስወርዱን አዲስ መውጣት ከፈለግን የምናውቀው እዛ ፈርጌት ብለን ናብለ አሁን የእኔ ስልክ አለ ይሄ ዜሮ ስድስት የድሮ ነው ተዘግተዋል። የሁለት ሺ አስራሶስት ምናምንቱ ነው። አሁን ደግሞ እናንተ ኮድ ከፈለጋችሁ ስልኩን ደግሞ ፌስቡክ ፌስቡክ ካልተደለተ ካልተደመሰሰ ማለት ነው እዚ መቀየር ትችላላችሁ ማለት ነው። አሁን እኔ በፌስቡክ ራሱ ይጠይቃለሁ። እዚ ሰንድ ሰንድ ኮድ ቪአይኤ ፌስቡክ ኖቲፊኬሽን ይላል። ከዛ እዚ አንድ ጊዜ ክሊክ አረጋለሁ ኮንቲኒው ከዛ ኮድ በፌስቡክ ይላከልኝ። አያችሁ፣ በፌስቡክ ማለት ነው በራሱ በፌስቡክ ብቻ። እዛ አሁን ፓስወርድ ለመስገባት አዲስ ፓስወርድ ለመውጣት ነው የጠየቀኝ ያለው። ማለት አሁን እዚህ ኮድ ነው 22 32 24 ነው። ፓስወርድ ነው በፌስቡክ ነው ያለ ስልኪ ያለ ምንም ማለት ነው፣ ያለ ኢሜይል። እዛ አሁን አዩ

ደጋግምኩም ተመክርኩም ሞ ከዓብየኩም ይክእል ግን ፌስቡክም ኣብዴት ከርኩም ይሐዲስኩም መመኮር ትክእልኩ ማለት እዩ። ደጋግማቸ ከመከራቸ እምቢ ይል ይችላል። ትንሽ ኣማርኛ ስለሚያጥረኝ ነው ይቅርታ ማለት ነው። ኦኬ ግኑ እንትኑን ፌስቡክን ኣብዴት ማድረግ ነው ማሳደስ ማለት ነው። እንደ አዲስ ማውረድ ነው ማለት ነው። ከዛ መሞከር ነው ኦኬ። ከዛ ምንድን ነው የምናደርገው? አሁን እኔ ፓስወርድ ነው የሚያስገባው የፈለኩት ማለት አሁን እኔ የመረጥኩትን ስድስት ቁጥር አስገብቻለሁ። አያችሁ ስድስት ቁጥር የመረጥኩት አስገብቻለሁ። ከዛ ኔክስት ይላል ኔክስት ማለት ነው። ኣስገባኝ ማለት ነው ናብዚ ናብ ፌስቡክ በዓል የእቲኒኒ ማለት እዩ በሓድሽ ፓስዎርድ በዓልኩም መሪጥኩም ከም ዝገሩ ከብሎኩም ይኽእል እዩ ማለት ስለዚ እዚ መጀመርታ ተጠቀምሉዎ ማለት እዩ እዚኣ ማለት እታ ናይ መጀመርታ የመጀመርያው የፓስዎርድ መቀየር እንደዛ ነው ማለት ነው። እንደገና ደሞ ስልክን መቀየር ከፈለጋችሁ እዛ ስቲንግ ንነካለን ከዛ ደሞ ሲ ሞር ኢን ኣካውንት ሰንተር የሚለው ነካለን ማለት ነው። ኦኬ ከዛ ስልክ መቀየር ከፈለግን እዚ ፐርሰናል ዲታልስ የሚለው አንድ ጊዜ ክሊክ እናደርጋለን። ከዛ እዚ ይመጣል፣ ይሄም ሁሉ ይመጣል ማለት ነው። እዚ ሁሉ ይመጣል። ከዛ እናንተ አዲስ መስገባት ከፈለጋችሁ ድሌት ማድረግ ከፈለጋችሁ፣ እዚ የፌክ ነው፣ ሁሉም ፌክ ነው። ምንም የሚሰራ ነገር የለውም ማለት ነው። ከዛ አዲስ መውጣት ከፈለጋችሁ፣ ስልክ ማስገባት ከፈለጋችሁ፣ የፈለጋችሁ ማስገባት ትችላላችሁ። ገባችኋል? እዚህ አዲስ ስልኩን ከጠፋችሁ ከተዘጋ አዲስ መስገባት ከፈለጋችሁ እዚህ አድ ኒው የሚለው እንነካለን። ከዛ አዲስ ስልክ ወይም ኢሜይል ማስገባት እንችላለን። ለምን ካላችሁ ደግሞ ኮድ ወደ ሱ እንዲላካላችሁ ማለት ነው። አሁን ኮድ በቃ ወደ ሌላ ስልክ ወደ የተዘጋው ስልክ ይሄዳል። እናንተ ደግሞ በፊቱ ምንድነው የምታደርጉት? ኢሜይል ወይም ደግሞ እንትን ስልኩን ምትሞሉት ከዛ ኮዱን ያማርጣችኋል ወደ ስልክ ነው የሚላክልህ። ወደዝ ነው ወደዝ ነው ከዛ ወደዝ ትላላቸው፣ ወደ አዲስ ያስገባቸው ማለት ነው። ናብቲ ሓዲስ እተኹምሉ ናኡ ተብሉ ኣማርኛ ብዙሕ ይክእሊ ኣይችለም አማርኛ ይቅርታ። ግን ብዓይናቸ ማየት ትችላላቸው ማለት ነው። ከዛ ይኸ ከተስተካከላችሁ በኋላ መን ታደረጋላችሁ? ኮድን ወደ ስልኩን ይላካል ማለት ነው። እኒ አሁን አስፈልገኝም ላናንተ ማሳየት ነው ማለት ነው እናንተ ግን በዚህ ማለት ነው፣ ይህ መስተካከል ትችላላችሁ። አዲስ ስልክን ወይም ደግሞ የፈለጋችሁ ማስገባት ትችላላችሁ ማለት ነው። ኦኬ ሌላ ምን አለ? ሌላ የሚያሳያችሁ ነገር ደግሞ ስልካችሁ ከተጠለፈ ማለት ነው። ስልካችሁ ከተጠለፈ እናንተ ደግሞ ያላያችሁ ከሆነ ደግሞ እዚህ ፓስወርድ ኤንድ ሴክሪት ሚል አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛ ዌአርዩ ለጉኤን የሚለው እዚህ እንነካለን አንድ ጊዜ ማለት ነው። እዚህ ከነካን የመጀመሪያው ስልካችን ነው የምመጠው ይሄ ስልክ እንነካለን አንድ ጊዜ ማለት ነው። አሁን የገባችሁ ስልክ ካለ እዚህ ይመጣል ማለት ነው። አብዚህ ሴሌክት ዲቫይስ ቱ ለጉኢን ይላል ለጋውት ይላል ማለት ነው። እዚህ አንድ ጊዜ ክሊክ እናደርጋለን ማለት ነው። የሌላ ስልክ ካለ እዚህ ማጥፋት ነው ማለት ነው። ይሄ አሁን የሌላ ነው ማጥፋት ነው። ዲሌት ማድርጌ እዚህ ለጉኢን ላይ እንገባለን ከዛ እናጥፈዋለን ማለት ነው።

ፓስወርድን ኮድ እንዳይጠፋች ማለት ነው። ፓስወርድ ይጥፋ ይጥፋ ረስታችሁ ሆኖ ያልረሳችሁ መቀየር ከፈለጋችሁ በዛ ነው። የድሮ ፓስወርድ ካላችሁ ደግሞ መቀየር ከፈለጋችሁ እዚህ ፓስወርድ ቸንጅ ትላላችሁ ማለት ነው። ከዛ ስማችሁ፣ ከዛ የመጀመሪያ የድሮ እዝን ታስገባላችሁ። ላይ ነው ሶሪ ላዩን ታስገባላችሁ። የመጀመሪያ እዚ ደግሞ አዲስ የምትመሩት አሁን የምትፈልጉት ታስገባላችሁ። እዙን አንድ ነው ሁለቱ አንድ ነው። ይሄና ይሄ አንድ ነው። እዚ እናዚ ሓደ እዩ እዚ ደሞ ናይ መጀመርታ ማለት እዩ ናይ መጀመርታ ዝላዕለዋይ እዚ እንደም ሓደ ዓይነት ክምት ትመልእወን ስለዚ ጎዳ ረኢዎ አንሳን የተማቲ ከምዚ ገርኩም ብማዕረት መልወ የታቹን ሁለቱን አንዴን የኒው ፓስወርድ ይላል። ይሄ ደሞ እንደዛ ነው። ኒው ፓስወርድ ነው። ከዛ እዚ ይሄና ይሄ አንድ ላይ ያለው ደሞ የመጀመሪያው ፓስወርድ ማለት ነው። መቀየር ከፈለጋችሁ ሰው የሚያውቀው ከሆነ ሰው ዝፈልጠት ኮይኑ ምቅያር ተደሊኹም ማለት እዩ ከምዚ ገርኩም ካብኡ

ያልተረዳች ነገር ካለ በዛ በፌሱ ወይም በመሰንጀር መጻፍ ትችላላችሁ፣ ማለት ነው። መልካም ለእናንተ ይሁን። ሰላም ናኣኻትኩም